ቢኖር ይህንን አይነት ግንኙነት ትክክል እንዳልሆነ ነው። ትክክል እንዳልሆነ ተሰምቶኛል እና ቪዲዮም ከዚህ በኋላ ወደ ዩቲብ እኔና አንቺ አንድ ላይ አልመጣም። አንቺ ምራስሽ መንገድ መስራት ትችላለሽ። እኔን መጀመሪያ እና የምሰራው የራሴን ላይፍ መቀጠል እችላለሁ እና ይህን ነው የምልሽ። ነ ጊዜ አብርሽም፣ ለአንተ ጥሩ ስሜት አለኝ ታውቃለህ፣ እንደምወድህም ታውቃለህ፣ እንደማከብርህም ታውቃለህ። ታዲያ እንደዚህ አይነት ሰውን ማጣት አይከብድህም? ለአንተ አብርሽ፣ አንተ ባልወድ ኖሮ እንደዚህ ማልሆን ምንም ችግር የለውም። ነይ ስትለኝ አልመጣልክም ነበረ። እስቲ በከፋ ሰዓት እንኳን ከጎንት ነበርኩኝ አይደል እንደ ችግር የለው ተሰና ሀሳብ ማለት በግድ ላደርገው ሚችለው ነገር ስላሌለ፣ ሀሳብን እቀበላለሁ። ጤና ዛሬ ትክክል ላይ ያላችሁ ማለት ነው። የእውነት አብርሽና ሄርሜላ ላይ የተለያዩ መስሏችሁ መጀመሪያውን አይታችሁ ኮሜንት ስታደርጉ የነበራችሁ የኔ እናት የኔ ምስኪኖች፣ የምር አሳዘናችሁ። መጨረሻውን አላያችሁም እንዴ? መጨረሻውን ብታይት ኖሮ ማለት ነው እንደኔ ወሽ መጣችሁ ቁርጥ ነበር ብለ ወሽ መጤ ቁርጥ ቁርጥርጥ ብሎ ነው የወጣሁት። ጋይስ፣ ፕራንክ ነዋ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ውድ ቤተሰቦቼን ያለውላችሁ። ዛሬ አብርሽና ሄርሜላ በሰሩት ፕራንክ ቪዲዮ ላይ ብዙዎቻችሁ ምን አለ እውነት በሆነ እያላችሁ ምኞታችሁን እየገለጻችሁ አንዳንድ ቦታ እየተመለከትኩ ነበርና ያው ሙሉ ቪዲዮንም ያላያችሁ ይመስለኛል። በርካታ ሰዎች ኮሜንት ያደረጋችሁለት፣ ለአብርሽ አብርሽ ገና ዛሬ ልክ ነህ በህይወት ትክክል የሆነ ነገር ነው ያደረግከው ና ሄርሜላን ከህይወትም ተትዳርህም እንኳን ማስወጣት እያላችሁ ብዙቻችሁ ደስታችሁን እየገለጻችሁ ምናምን ኮሜንት አድርጋችሁለት ተመለከትኩና፣ የምር እኔ በጣም አሳዘናችሁኝ ሙሉ ቪዲዮን ብታዩት ወይም ደግሞ አይታችሁት ከሆነ ለእናንተ እኔ አስብኩላችሁ። ምን ያክል ወሽመጣችሁ እንደሚቆረጥ ማለት ነው። እኔ ምን ያክል ወሽ መጨረሻውን ፓርት ሳይ ወሽ መጤ ቁርጥ ነው ያሉ ጋይስ፣ ወሽ መጤ ቁርጥ አለና እንደዛው ለእናንተ ሳስብ ማለት ነው ምን ያክል እንደምታዝኑ ነው እየተረዳሁት። እና እንደው እንዴት ናችሁ? ደህና ናችሁ ወይ? እንደ እኔ ወሽ መጣችሁ ቁርጥ ያለ እንዴት ነው ጤንነታችሁ አሁን ላይ? ማለት ያው ሩታና አብርሽ አብረው እንዲሆኑ ከመፈለግ ከመጓጓት ከማሰብ አንጻር ነው ና እንደዛ ደስታችሁን እየገለጣችሁ የነበረው ግን፣ ምን ይደረግ ያው መጨረሻውን እንግዲህ ፓርት እንዳያችሁት ፍራንክ ነው አብርሽ ሄርሜላን ከትዳሩም ከህይወቱም እንድትወጣለት አይፈልግም። ተመችተዋለች ተመችተዋለች ባይሆን ኖሮ በዚህ ልክ ሩታ ቤተሰቦቿ ጋር ብቻዋን እስከምትሄድ ድረስ እንደዚህ ጭክን ብሎ አይተዋትም ነበረ። ገብቷቸዋል፣ ብቻዋን እንድትሄድ አያደርጋትም ነበረ። ግን ቢሆንም ተስፋ ቆረጡ። ሩታና አብረሽ አብረው አይሆኑም እያልኩኝ አይደለም። እስከምትወልድ ተስፋ አድርጎ ችግር የለውም ግን፣ ስትወልድ ካልተገኘ ወይ ደግሞ ስትወልድ አብሯት ካልሆነ ያኔ ተስፋ በቆረጡ ይሻላል። በቃ የሰው ልጅ ትዕግስትም ልክ አለው አይደለም። የዛን ቀን ተስፋ ልቆረጡ ትችላላችሁ። ያንን ነገር ካላደረግ ግን ያደርጋል ብዬ አልጠብቅም። እንደዛ እንደማደርግ አይም በጣም እርግጠኛ ነኝ። ስትወልድ አብራት ካልሆነ መቼም አይደለም የአባትነት ቦታ ሊሰጠ ይቅርና የሰውኛ እንኳ ቦታ አይሰጡ። ያንን ነገር ግን አያደርግም ይገኛል ብዬ ተስፋ አደርጋሉ። እስከዛው ግን ተስፋ አድርጉ። ያው ሩታና አብርሽ አብረው ቢሆኑ ብላችሁ ተስፋ አድርጉ ማለት ነው። ግን ምንድነው አሁን ከሰሞኑ ማለት ነው ከሰሞኑ ሰፈሩ አየሩ ሰላም ሆኗል። ሰላም ሆኗል። ሩታና አብርሽ ብዙ ጊዜ ነው እየተጣሉ የሚታረቁት፣ እየተጣሉ የሚታረቁት። ባለፈውም እንደነገርኳችሁ አብዛኛው አብዛኛውን ጊዜ የሚታረቁት አብርሽ ወቀሳ ሲበዛበት ነው ከሩታ ጋር የሚታረቀው እንጂ ብዙ ጊዜ አስተውላችሁት ከሆነ ፍላጎት የለውም፣ ፍላጎት የለውም፣ ገብቷቸዋል። ግን ወቀሳ ሲበዛበት ስድብ ሲበዛበት ምናምን ነው እና አብርሽ ከተናገረው ልምጣላችሁና ምንድን ነበረ ሲናገር የነበረው እንግዲህ እሩታ ባለፈው ፖስት ባደረገችው ፎቶ ራቁቷን ማለት ነው ኮዷን ተገልጣ ፖስት ባደረገችው ፎቶ ላይ ጨርቅ ነው እያላችኋት ስለነበር ምናምን ያው እንግዲህ ኮሜንት ተመልክቷል ይመስለኛል ያው ይህንን ነገር ደግሞ በቃ ፎቶዋንም ቪዲዮዋንም እየተከታተሉ አንዳንድ ሰዎች አይ ፌክ ነው ውሸት ነው እያሉ እንግዲህ ቪዲዮ የሚሰሩ ሰዎች አሉ። እንግዲህ እነሱንም እየተከታተሉ ሊሆን ይችላል። ለዛ ማስተባበያ ስቷል። እንግዲህ በረቱ ላይ ግልጽ፣ በግልጽ አንድት ዩቱበር አለች። ሩታ በቃ የእውነት እርጉዝ አይደለችም። ግን አረገስኩ ብላ ነገጧት ደግሞ ሌላ የጎረቤት ልጅ ወይ ደግሞ የሌላ ሰው ልጅ ይዛ ትመጣለች ምናምን ብሎ ሲናገር ስትናገር ነበር። የሆነች ቱበር ታቋታላችሁና አላችሁ። ያንን ነገር መቶ እሱ ምንድን ነው ያለው፣ በቃ ለዛ ነው ኮዶን ያሳያችሁ። እውነት እውነታችሁን ነው ሲጀመር እኮ ነው። እኛ ገብቷቸዋል። እኛ እኮ አብርሽ ማለት ነው። በነገራችን ላይ እንደዛ አይነት ቱበሮች እናንተ አሸውዷቸውም አንደኛ ማለት ነው አትሸውዱም። በቃ እነሱም ስራ ነው ያዙት፣ እናንተም ስራ ነው ያዛችሁት። በቃ ምንድን ነበር እንደውም ሲናገር የነበረው እኔ በቃ መልካም መልካም ነገር አስባችሁ ምትኮምቱ አላችሁ፣ አስተያየት የምትሰጡ ምትመክሩ አላችሁ። በዛም ልክ ደግሞ በመጥፎ አረዳድ የምትረዱና መጥፎ አስተያየት የምትሰጡ አላችሁ። ይመቻችሁ፣ ሁላችሁም በፈለጋችሁበት መንገድ ቀጥሉ። እኔም ደግሞ ወደኋላ ልመለስ፣ ምንም ነገር ወደኋላ አይጎትተኝም። ስራዬን እቀጥላለሁ ነው ያለው። ስራዬን እቀጥላለሁ። ስለዚህ እንደኛ አይነቱ ዩቱበር ማለት ምንም አይነት አስተያየት ይሄ ውሸት ነው ይሄ እውነት ነው ብሎ ቢያወራም ቢናገርም፣ አንዳንዱ እውነት መጋፈጥ ይፈልጋል እውነት መናገር ያስደስተዋል። እንደዚህ አይነት ሴቶ ባር አለ ይናገራል። ገብታችኋል? አጨብጫቢዎች አለን፣ አጨብጫቢ አጨብጫቢ ውሸቱን በውሸት እንደዚህ እንደዚህ አሉ አለን። አዎ፣ አንዳንድ ጊዜ ገንፈል ስንል እውነት እንናገራለን። ስንበርድ ደግሞ አዎ፣ እንደዚህ እናጨበጭባለን ማለት ነው። እና ስራ ነው እንዳጠቀላያልኳቸው ያለሁት እና አሁን ያለው አየር ደስ ይላል ሩታና አብርሽ አብረው ከሆኑ ስለሚጨቃጨቁ ማለት ነው። እናንተ ጭቅጭቁን፣ ስድደቡ፣ መበሻሸቁ ምናምን የእነሱን መጨቃጨቅ እውነት እኔ አለመስለቻችሁ በጣም አስናለሁ የምር ማለት ነው። እኔ ምን አይነት አይምሮ ምን አይነት ጆሮ ቢሰጣቸው ነው ብዬ ነው አንዳንድ ጊዜ ቆም ብዬ ማስበው። እነሱ በቃ ሁልጊዜ ጭቅጭቅ በጭቅጭቅ የሚመጡትን ቪዲዮ ሁልጊዜ እንደ አዲስ ሀሳብ ትሰጡበታላችሁ እንደ አዲስ አይ አንቺ እንደዚህ አንተ እንደዛ እያላችሁ በሽ ነበር ሩታ ላይ አስተያየት ትሰጣላችሁ ግን አሁን ላይ ማለት ነው እየሰራ ያለው ሩታም የግል ህይወቷን የግል ስራውን እየሰራች ነው ፕራንኩን ፕራንክ ነው እያሉ እየሰሩ ነው ጥሩ አደለ ጋይስ ጥሩ ነው እኮ ጥሩ ለውጥ ነው እንዴ ፕራንኩም ፕራንክ ነው እያሉ የሚሰሩ ዩቱበሮች ነው ምንፈልገው አይደለም ፕራንኩን ፕራንክ ነው፣ ድራማውን ድራማ ነው አለቀ። እንደዛ አይነት ፌክ የሆነውን ነገር ፕራንክ የሆነውን ነገር ድራማ የሆነውን ነገር እውነት ነው ብላችሁ አታሳምኑን ነው አብዛኞቻችን፣ እንጂ አትስሩ አይደለም፣ ይስሩ ፕራንክም ድራማም ስራም ይስሩ። ግን እውነት አስመስለው በዚህ ልክ እንዴት ይሄዳሉ የሚለው ነገር ነው። እና አሁን ላይ ግን አብርሽም እንደምታየት ፕራንኩን አንድ ቀን ሁለት ቀን ሳይቀጥልበት ፕራንክ ነው ብሎ ዛሬ አሳወቀን የሰራውን ፕራንክ ማለት ነው። ሩታ እንደምታዩት እንግዲህ ፕራንክ እየሰራች ነው እና ይሄ ኖርማል ነገር ነው። ኖርማል ነገር ነው። ማንኛውም የሚቱ በርጋ ያለ ነገር ነው እና ደስ የማይለው ነገር፣ ፌክ የሆነ ነገር እውነት ነው ብሎ የምር ማለት ነው። ከፈጣሪም ጋር ተጣልቶ የሚከተለውንም ሰው ከፈጣሪ ጋር ጣልቶ ማለት ነው። ማለት አንዱ በአንዱ ላይ እንዲፈርድ አንዱ አንዱን እንዲሰድብ ምናምን እንደዛ የሚያደርጉት ነገር ነው የማይመቸው እንጂ፣ አሁን ያሉበት ጥሩ ነው። አየሩን ይተመችቶኛል እውነት ማለት ነው። ይሰራሉ፣ ሁለታቸውም አለቀ። ላይፋቸውንም ህይወታቸውንም ስራቸውንም ቀጥለዋል አይደለ? ግን ሩታና አብርሽ ከሆኑ አብረው ከሆኑ ሲታረቁ ማለት ነው። አንድ ቀን አድሩም እያየናቸው ነው። እየተጣሉ ነው የሚመጡት እና አሁንም ወደፊቱም ጠብቁ። ተጣልተው ምናምን እየተጨቃጨቁ እየተሰለ፣ በዛ ላይ ደግሞ ያማን ነበረ አቤላ ማለት ነው። ሩታን በድያት አለ ምናምን እያለ ነበረ፣ ሄርሜላ ጋር ሚስጥር አለ ምናምን እውነት ነው። ባለፈው አብርሽ ጋር ሚስጥር አለ ምናምን ሚስጥር አለው ሚስጥር አለው አልክ፣ ሳትናገር ሄድክ። አሁን ደግሞ ሄርሜላ ጋር ሚስጥር አለ እንዴ? አንተ ቆይ ይህን ማለት ከሁለታቸውም ጋር ያለ ሚስጥር ብታውቅ ኖር በመጀመሪያ የአብርሽን ትናገር ነበረ። ገብቷል። ግን አሁን ደግሞ ሄርሜላ አልክ። እውነትን ነው ምን ነው እነሱ ታወክ እንደ እነሱ ሲተው ወደ ሩታ ሄድ ምናምን ፈለገ መሰለኝ ና ሩታን በድያ ታለ ምናም የቅርታ ሄድ ሜላ እንደዚያ አትመስለኝም ነበረ፣ ብዙ ሚስጥር አላት ምናምን እያለ ነበረ። ና እንግዲህ፣ በነገራችን ላይ ሄርሜላን አብርሽ ቤት ገብታችሁ ብታዩ እንዳለ ህዝብ ነው የሚጣላት ማለት ትችላላችሁ። ቤቷ ስትሄዱ ደግሞ እየሰደባት የሚያበረታታት ላይክ ሼር ኮሜንት የሚያደርጋት ሰብስክራይብ የሚያደርጋት ህዝብ ነው። እንደዚህ ነን እኮኛ እኛ እኮ ማንያዝ ማንጨበጣላል እንደው አንዳንድ ጊዜ አሁን እንደዛ አይነት ሰዎች ማለት ነው እንደት እንዴት አድርጋችሁ ትገልጧት ትገልጧት ትገልጧት ድና የሚባለው ትገልጿችኋላችሁ? እንደዚህ አይነት ሰዎች እንዴት ትገልጿችኋላችሁ? ለማንኛውም ማለት ነው የመቻችሁ አብርሽ ደግሞ የሚሰጠውን አስተያየት ማለት ነው አይዲያ አድርገን መተን መልስ መስጠት ክ ምናምን የጉድ ነው የጉድ ነው የጉድ ነው። ወይ ልጅቷን ትከታተሏታላችሁ ማለት ነው፣ አቀባችኋል፣ ትታወቃላችሁ ምናምን። ግን እኛን አይደለም የምትሸውዱት።